በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሃያ ስድስት ይስሐቅ ወደ ጊራራ ሲሄድ፣ በምድርም ቀድሞ የአብርሃም ዘመን ከሆነ ራብ ሌላ ራብ ሆነ። ፍልስጤም ንጉስ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት እንዲህ ማለ፣ ወደ ግብጽ አትውረድ፣ በምልህ ምድር ተቀመጥ። በዚች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ ባረካለው፣ ይህችን ምድር ሁሉ ለአንተም ለዘርም እሰጣለሁና ለአባትህም ለአብርሃም የማልሁለትን መሐላ ካንተ ጋር አጸናለሁ። ዘርህንም እንደ ሰማይ ኮከብ አበዛለሁ፣ ይችን ምድር ሁሉ ለዘርህ እሰጣለሁ። የምድር ህዝቦች ሁሉ በዘር ይባረካሉ፣ አባትህ አብርሃም ቃሌን ሰምቶአልና፣ ትእዛዜን፣ ፍርዴን፣ ስርዓቴን፣ ሕጌንም ጠብቆአልና። ኢሳቅ በጌራራ ተቀመጠ። በዚያም ስፍራ ሰዎች ስለሚስቱና ስለ ለርብቃ ጠየቁ። እኅቴ ናት አላቸው። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገሩልኝ ብሎ ሚስቴ ናት ማለት ተፈርቷል ና እርሷም ውብ ነበረች። በዚያም ብዙ ቀን ተቀመጠ። የፍልስጤም ንጉስ አቤሜሌክም በመስኮት ሆኖ በተመለከተ ጊዜ ሰሀቀን ከሚስቱ ከርብቃ ጋር ሲጫወት አየው። አቤሜሌክ ይስሐቅን ጠራ፣ ና እንዲያ እንዲህም ሆነው፣ እነሆ ሚስትህ ናት። እንዴትስ ስር ሰውነት ናት? አለ። ይስሐቅን በእርሷ ምክንያት እንዳልሞት ብዬ ነው። አቤሜሌክ ይህን ያደረገብን ምንድን ነው? ከህዝቡ አንዱ ባለሟ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ህዝቡን ሁሉ ይህን ሰው ሁሉ ሚስቱን የሚነካ የሚነካ ፍርዱ ፍርዱ ክፉ ሞት ነው ብሎ አዘዘ። ይስሐቅን በዚያች ምድርን በዛርን ዘራ። በዚያችም ዓመት መቶ እጥፍ ግብስ አገኘ። እግዚአብሔርን ባረከ። ከፍ ከፍ ማለችም፣ እጅግም ታላቅ እስኪሆን ድረስ እየጨመረ እየጨመረ የበዛ ነበርና ወንዶችና ሴቶች አገልጋዮችን፣ ብዙ በጎችና ላሞች፣ እርሻ መሬትንም ገዛ። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሊጅ የማስዋቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አብሜልክም ይስሐቅን ከኛ ከኛ ተለይተ ድኛ ያለ ከኛ ይልቅ በርትተሃልና፣ አሉ ይስሐቅም ከዚያ ከዚያ ሄደ፣ በጌራራም ሸለቆ ሰፈረ፣ በዚያም ተቀመጠ። ይስሐቅም የአባቱ የአብርሃም አገልጋዮች ቆፍሯቸው የነበራቸውን የውኃ ጉድጓዶች ደግሞ አስቆፈረ። አባቱ ከአብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱ አባቱና አባቱም አብርሃም የሚጠራቸው በነበረው ስም ጠራቸው። የይስቅም ሎሌዎች በጌራራ ሸለቆ ውስጥ ጉድጓድ ቆፈሩ፣ በዚያም ጣፋጭ የውሃ ምንጭ አገኙ። በጌራራ እረኞች ከይስቅ እረኞች ጋር ውሃው የኛ ነው ሲሉ ተጣሉ። የዚያችንን ጉድጓድ ስማ ዘግታ መጻ ብሎ ጠራት፣ እርሱን በድለው ወጥቷልና። ይስቅም ከዚያ በሄደ በኋላ በዚያም ሌላ ጉድጓድ ማሰ፣ ስለ እርሷም ደግሞ ተጣሉ። ስሟንም ጽል ብሎ ጠራት። ከዚያም እልፍ አለ፣ እልፍ ብሎ ጉድጓድ ቆፈረ፣ ስለ እርሷም አልተጣሉትም። ስሟንም መርህብ ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋን፣ ምርን አበዛን ከዚያም ወደ አዘግተ ማላ ሄደ። በዚያችም ለሊት እግዚአብሔር ወይ የተገለጠለት እንዲህ አለ። እኔ አባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝ። አባትህ እባርክሃለሁ፣ ስለ አባትህ ስለ አብርሃም ዘርን አበዛዋለሁ። በዚያ ላይ አምላኩ እግዚአብሔር መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተካለ። ይስሐቅም ሎሌዎችም በዚያ ጉድጓድ ማሱ። በይስሐቅና በአቤሜሌክ መካከል የተደረገ ስምምነት አቤሜሌክ ሚዜዋ ኮዘት የሰራው የሰራዊቱ አለቃ ፊኮል ከበካ ጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ ያሳዳችሁኛል አላቸው። እነርሱም አሉት እኛ የጠላህን አይደለም፣ በመልካም አኖረን፣ በመልካም አሰናብተን እንጂ። አሁንም አንተ ለአምላክ ለእግዚአብሔር ቡሩክ ነህ። አምላክ እግዚአብሔር ከአንተ ጋር እንዳለ ባየ ጊዜ በአንተና በእኛ መካከል መሐላ ይሁን፣ በአንተ በእኛ ላይ ክፉ እንዳታደርግ፣ እኛም በአንተ ላይ ክፉ እንዳናደርግ እንማማላለን። ይስሐቅም አዳ አቀረበላቸው። በሉም ጠጡም። ማለዳም ተነሱ፣ እርስ በርሳቸውን ተማማሉ። ይስሐቅ አሰናበታቸው፣ ከእርሱም በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሯቸው ጉድጓዶች ውሃን አገኘም ብለው ነገሩ። ስማኑ መሀላ አብሎ ጠራት። ስለዚህ የከተማይቱ ስም እስከዛ ድረስ አዘግተ መሀላ ይባላል። ኤሳው ከከነአን ሚስቶች እንዳገባ ኤሳውም አርባ ዓመት ሲሆነው የኬጢያዊውን የብኤልን ልጅ ዲትን፣ የኬጢያዊውን ኤሎን ልጅ ብስ የሞትን ሚስቶችንም አድርጎ አገባ። እነርሱም ይስሐቅና ርብቃን ያሳዝኑ ነበር።